ያስጠልን ክቡራን ተመልካቾቻችን ፖሊሳዊና ወንጀል ነክ ዘገባዎች የሚቀርቡበት ሰዓት ላይ ደርሰናል። ከዘገባዎቹ ጋር ብርቱካን አስናቀኝ። ወደ ቀዳሚው አልፋለሁ። የኢትዮጵያ ፌዴራል ፖሊስ ደቡብ ፈጥኖ ደራሽ አመራርና አባላት የተሰጣቸውን የህዝብን ሰላም የማስጠበቅ ተልዕኮ በፖሊሳዊ ኃላፊነትና ግዴታ በጀግንነትና በከፍተኛ ዲሲፕሊን በመፈጸም አመርቂ ውጤት እያስመዘገቡ ስለመሆኑ ተነግሯል። ሰብለማረው ዝርዝር አላት። የኢትዮጵያ ፌዴራል ፖሊስ በመላው ሀገሪቱ አካባቢዎች ተሰማርቶ የህይወት መስዋዕትነት እየከፈለ የዜጎችን ሰላም እና ደህንነት በማረጋገጥ ከሌሎች የጸጥታ አካላት ጋር በመቀናጀት ተልኮውን በጀግንነት እየተወጣ እንደሚገኝ ተነግሯል። ጥምር ኃይል ጋር በመሆን ከመከላከያ፣ ከክልል ፖሊሶች፣ ከምልሻ የሚሰጠንን ተልኮ በሙሉ በአግባቡ እየሰራ ነው የምንገኘው። የተለያዩ ጸረ ሰላም ኃይሎች ችግሩ ቀስቃሽ የሆኑ ግለሰቦችን እስከ ጦር መሰራቸው ድረስ በመያዝ ለህግ የማቅረብ ስራ እየተሰራ ነው። የህገ ወጥ ኮንትሮባንድን ከመቆጣጠር አንጻር በርካታ ንብረት ይዘን በአመቱ ለጉምሩክ አስረክበናል። በዚህ ልክ ደግሞ ከ175 በላይ ሀሽሽ ይዘን ከኦሮሚያ ፖሊስ ጋር እዚህ ምዕራብ አርሲ ሻሸመኔ ካሉት ጋር በጋራ ሆነን ወደ 175 ኩንታል አቃጥለን ፌደራል ፖሊስ ከኛ ጋር ከሌለ ይህንን ስራ መስራት በፍጹም አንችልም። የኮንትሮባንድ መከላከሉን ስራ በተለየ መንገድ ከጉምሩክ ጋር በመሆን የሚሰራ ሀይል ተደራጅቶ በጋራ ይህንን ስራ እየሰራ ያለበት ሁኔታ አለ። በዚህም ከፍተኛ ለውጥ አሁን የተመዘገበውን ለውጥ በጋራ ሰርተን ነው እያመጠ ነው ማለት ነው። ከጊዜ ወደ ጊዜ እየተባባሰ የብዙዎቹን ህይወት እየቀጠፈ ህፃናትን ያላሳዳጊ አዛውንቱን ያለ ጧር እያስቀረ ህገወጥ የሰው ዝውውር ላይ ትኩረት ሰጥቶ በመስራት በዜጎች ላይ የሚደርሱ ሰብአዊና አካላዊ ጥቃት በመከላከልና በመቆጣጠር ረገድ ውጤት ማምጣት መቻሉም ተጠቁሟል። ህገወጥ የሰው ዝውውርም እንሰራለን። በተለይ እዚህ አካባቢ በሞያሌ ላይ ነው ብዙ ጊዜ እንደዚህ አይነት ነገር የሚገጥመው ከሌሎች ጥምርና ከብሔራዊ ደህንነት ጋር በመስራት እንዲያዙና ወደ መጡበት በተለይ ዜጎች ናቸው ተሳስቶ በተለያዩ ነገር ወደዛ የሚሄዱ ወደ መጡበት አካባቢ እንዲመለሱ የማድረግ ስራ ተሰርቷል። በቅርብ ጊዜ አስኮብላዮች ወደ ሶስት የሚሆኑ እዛ ሞያሌ ከተማ በጠቆማ ከህዝብ ባገኘው መሰረት ይዘን ለህግ እንዲቀርቡ የማድረግ ስራ ተሰርቷል ማለት ነው። የኢትዮጵያ ፌዴራል ፖሊስ በተሰማራበት አካባቢ ሁሉ የጸረ ሰላም ኃይሎችን እኩይ ሴራ በማክሸፍ ፖሊሳዊ ግዴታውን በጀግንነት እየፈጸመ የህዝብ አለኝታነቱን እያስመሰከረ እንደሚገኝም ተገልጿል። በሞየሌ አካባቢ ሆን ብሎ የጸረ ሰላም ኃይሎች በሚያናፍሱት ወሬ ወጣቶችን በመቀስቀስ ከተማን ላይ ጉዳት ለመድረስ ንብረት ላይ ሙከራዎች ሲያደርጉ ነበር። እዛም ከመከላከያ ጋር ከዛው ካሉት ፖሊስ የሶማሌ እና የኦሮሚያ ፖሊሶች ጋር በጋራ በመሆን በጥምር እነዚህ ስራዎችን ሰርተናል። ብቁና ታማኝ የዘመኑን ተቀያሪ ሁኔታ የሚረዳ የህዝቡን ስነ ልቦናና ማህበራዊ ሴቶች እንዲሁም ሰብዓዊ መብቶችን አክብሮ የሚያስከብር የሰው ኃይል ለማፍራትና ለማጠናከር የኢትዮጵያ ፌዴራል ፖሊስ በርካታ ተግባራትን እያከናወነ እንደሚገኝ ተገለጸ። ማክቤል ጥቁማይ ዝርዝር አለው። የኢትዮጵያ ፌዴራል ፖሊስ ጥራት ያለው የሰው ኃይል ለመገንባት በተለያዩ የሀገራችን አካባቢዎች ምልመላ በማድረግ የቅጥርና ምደባ ስርዓትን በመዘርጋት ተቋሙን ከቅርብ ጊዜ ወዲህ የተለያዩ የሙያ ክፍሎችን በማስፋፋት ከሰራዊትና ከሲቪል ብቁ ሙያተኞችን በመመደብ ስራዎችን እያከናወነ እንደሚገኝ ተገልጿል። የኢትዮጵያ ፌዴራል ፖሊስ የሰው ኃይሉን ለማጠናከር በመጀመሪያ በበጀት ዓመቱ ያለውን የሰው ኃይል ክፍተት በማየት በተቀመጠው መመልመያ መስፈርት መሰረት መርህን መሰረት ያደረገ የብሔር ብሔረሰቦችን አስተዋጽኦ ያማከለ የጾታ ማካከል ተዋጽኦን ያማከለ የምልመላ ሂደት ነው የሚከተለው። ይሄ ምልመላ ሂደት ከተከተለ በኋላ ወደ ማሰልጠኛ ገብተው በፖሊስ ዩኒቨርሲቲ ስልጠናው እንዲሰጥ ይደረጋል። ይህ ስልጠና ካጠናቀቁ በኋላ እንደ የስራ ክፍሎች የስራ ስምሪት መሰረት በማድረግ የምደባ ስራ ይሰራል። ኢትዮጵያ ፌዴራል ፖሊስ የብዙ ሙያዎች ባለቤት ነው። በተቋሙ አባላት ሊሸፈኑ ያልቻሉትን ደግሞ ሲቪል ሰርቪስ በፈቀደልን መደብ መሰረት ባለሙያዎችን ማስታወቂያ አውጥቶ አወዳድሮ ለቦታው ሊያሟሉ የሚችሉትን ባለሙያዎች ምደባ ያደርጋል ማለት ነው። ተቋሙ የነበሩ የማንዋል አሰራሮች የመረጃ አያያዝ ስርዓቱን ውስብስብና ሰርች በማድረግ ቀልጣፋ አገልግሎት ለመስጠት አዳጋች የነበረ ሲሆን አሁን ላይ የቴክኖሎጂ ውጤት መጠቀም መጀመሩ የመረጃ አያያዝ ስርዓትን በማሻሻል ፈጣን አገልግሎት ለመስጠት እገዛው የላቀ መሆኑም ተነግሯል። ቀደም ሲል የመረጃ አያያዝ ከፍተኛ ክፍተት የነበረበት ነው። መረጃ አያያዙ ሪከርድና ማህደር ለብቻው የፔሮል የሰው ኃይል ለብቻው የዳታ ለብቻው የተበታተነ ነው የነበረው። ስለዚህ ያንን የተዝረከረከ ሁኔታ የነበረውን በአሁኑ ሰዓት፣ በተለይም ከለውጡ በኋላ በአንድ ማዕከል መረጃው ተይዞ የሁሉም ጠቅላይ መምሪያ፣ የሁሉም ዋና መምሪያዎች የሰው ኃይል የት እንደሚገኝ በሚፈለገው አግባብ ወደ አንድ ማዕከል ተካቶ አሁን በአግባቡ እየተያዘ ይገኛል በዚህ ላይ ያለው የሰው ኃይላችን የትኛውንም ግለሰብን የሚሆን የቡድን አባላት ያለበትን ሁኔታ ብንፈልግ ዳታ ውስጥ ገብቶ የፊፒውን በመስጠት የምንፈልገው መረጃ ማግኘትና በወቅቱና በጊዜው ማግኘት ይቻላል። የተቋሙን አሰራር የበለጠ ለማዘመን በስልጠነ ሰውያን ለማጠናከር እና የሰራዊቱን አቅም ለማሳደግ በሀገር ውስጥም በውጭ ሀገር የትምህርት እድሎችን በማመቻቸት ብቁ የሆኑ አመራርና አባላትን በማፍራት ትኩረት አድርጎ እየሰራ እንደሚገኝም ተነግሯል። እንደ ተቋም ደረጃ በበጀት አመቱ ምን ያህል አባላት ላስተምር ይችላለሁ በከፍተኛ ትምህርት በመካከለኛ በዲግሪ በማስተርስ በዶክትሬት በአገር ውስጥና በውጭ የሚለውን በእቅድ ይዞ እቅዱን መሰረት አድርጎ በበየበጀት ዓመቱ ለየስራ ክፍሎች እድሉን በመስጠት ፍትሐዊ የሆነ ውድድር በማድረግ ወደ ትምህርት የሚመጡ ሰራተኞችን የትምህርት እድል እንዲሰጡ ያደርጋል። ትምህርት እድል ከተሰጠ በኋላ በያሉበት ዩኒቨርሲቲ ክትትልና ቁጥጥር ያደርጋል። ከዛም መጨረሻ ትምህርታቸውን ሲያጠናቅቁ ተቋሙ ላይ ሊያግዙ በሚችሉበትና በሙያቸው እንዲመደቡ ያደርጋል ማለት ነው። ያልተገባ ጥቅም ለማግኘት ሲባል በግልና በቡድን በመደራጀት የህዝብ ሀብት በሆኑ መሰረተ ልማቶች ላይ ከፍተኛ ዝርፊያና ስርቆት እየተፈጸመ እንደሚገኝ ተጠቆመ። ዝርዝሩን መስከረም ቦታ አዘጋጅተዋለች። ያልተገባ ጥቅም ለማግኘት በግለሰብም ሆነ በቡድን ተደራጅተው የመንግስትና የህዝብ ሀብት በሆነ መሰረተ ልማቶች ላይ ከፍተኛ ዝርፊያ እየተፈጸመ መሆኑ ተጠቁሟል። የትራንስፎርመር ስርቆት በከፍተኛ ደረጃ እየተፈጸመ ነው ያለው። በአሁኑ ሰዓት ትራንስፎርመር ስርቆት ለሀገሪቱ ኢኮኖሚ በጣም ከፍተኛ ጫና እያሰደረ ነው ያለው። ስለዚህ ይሄ ደግሞ በተራ ዘራፊዎች እየተፈጸመ ነው ያለው። አንዳንድ ቦታ ውስጥ ላይ ደግሞ በተቀናጁ ዘራፊዎች እየተፈጸመ ነው ያለው። ከፍተኛ የኤሌክትሪክ አውታሮች እየተዘረፉ ነው ያሉት። እነዚህ አውታሮች ተራ ለቆራሪው ለመሸጥ ሲባል አንድ ባለ 45 ሺ አውታር ሲጣል ወይም በ66 ላይ ያሉ የትልቅ ከፍተኛ የኤሌክትሪክ አውታሮች ብሎን ተፈቶ ብረቶቹ ሲወሰዱ የት ነው የሚሸጡት? ቆራሊዮ ወይም ተቀባዮቻቸው ቆራሊዮ ብረት አቅልጠው የሚሸጡ ሰዎች ናቸው። እነሱ ጋር ነው የሚሄደው እና እነሱም ራሱ እነዚህ ስርቆቶችን የሚቀበሉ ሰዎች ጥንቃቄ ቢያደርጉ። በዚህ ዓመት ብቻ ወደ 199 ሚሊዮን ብር አጥተናል፣ በዚህ ዓመት ብቻ። ይሄ ምንድን ነው? በስርቆት ነው። ምንድን ነው የሚሰረቀው? ትራንስፎርመር ይሰረቃል፣ ኬብል ይሰረቃል። ዋና መስመሩ ራሱ ሽቦን የሚሸከመው ታወር የምንለው ብረት አለ እሱ ራሱ ፈቶ ይወስዳሉ። ይሄ ማንን ነው የሚጎዳው? ህብረተሰቡን ነው። በሁለት መልኩ ይጎዳናል። አንደኛ ህብረተሰቡ ኤሌክትሪክ ያጣል፣ ጉዳት ነው። ሁለተኛ እኛ ገንዘብ እናወጣለን፣ ጉዳት ነው። ሶስተኛ መንግስት የውጭ ምንዛሪ ፈልጎ ነው የሚያመጣው፣ ይሄም ጉዳት ነው ለህብረተሰቡ ይህ በአጠቃላይ ለአገሪቱ ጉዳት ነው። የትኛውም ነገር ከህዝብ አይንና ጆሮ የተሰወረ ነገር ባለመሆኑ ማህበረሰቡ የመንግስት ሀብት የሆኑ ነገሮችን እንደ ራሱ አድርጎ በመጠበቅ አጥፊን በማጋለጥና የህግ ተጠያቂ እንዲሆን መረጃዎችን በመስጠት ተባባሪ መሆን እንዳለበት ተገልጿል። ስርቆት በሚፈጸምበት ሰዓት ላይ በጋራ ጥቆማ በመስጠት ወንጀለኞችን በማጋለጥ የተደራጁ ዘረፋዎች እየተፈጸሙ ነው ያሉት በመንግስት የመሰረተ ልማት ነው። ስለዚህ እነዚህ ጉዳዮች በሀገር ላይ ከፍተኛ ኪሳራ እያደረሱ ስለሆነ እነዚህን ለመከላከል የተቀናጀ ወይም ቅንጅታ ያሰራል መኖር ስላለበት በዚህ ጉዳይ ላይ በትኩረት በጋራ መስራት ያስፈልጋል። ፕራክቲካሊ ያየውን ነገር አሁን ቪዲዮም ሊሆን ይችላል፣ የተቀረጸውን ነገር እንደ ማስረጃ አያይዞ መላክ ይችላል። አታችመንት አለው እዛው ላይ አያይዞ መላክ ነው። ይህንን በማድረግ በአጭር ጊዜ ውስጥ እዚህ መምጣት ሳያስፈልግ ወደ አሁኑ ይህንን ጉዳይ ዳታ ሰብስቦ አናላይስ አድርጎ ጥያቄው ወዳለበት አካባቢ ሄደው አጣርቶ መልስ የሚሰጥ የተዘጋጀ ሰራተኛ አለ። ዘረፋዎች ሲያጋጥሙ በፌዴራል ፖሊስ የተዘጋጀ አፓለ እዛ ላይ ኤፍፒኤ በሚል ፌዴራል ፖሊስ ኤፍፒኤ በሚል ገብተው ከፕሌይ ስቶር አፕሊኬሽኑን በማውረድ እዛ ላይ ቀጥታ ፎቶዎችን ሌሎች ጽሁፎችም ካሉ፣ ምልክቶች ካሉ የታያቸውን ነገሮች ሁሉ ኦንላይን መለቀቅ ይችላሉ። ስለዚህ ተቋሙ በዚህ ከፖሊስ ጋር ወይም ከፌዴራል ፖሊስ ጋር ባለው ቅንጅታዊ አሰራር ደርሶ ወንጀለኞችን ለሕግ የማቅረብ ስራ በተጠናከረ ሁኔታ እየሰራ ነው፣ ይሰራል። በሚሰሩ የኤሌክትሪክ ዝርጋታዎች የሚሆን ጥገናዎች አገልግሎት ሰጪ አባላቱ የኢትዮጵያ ኤሌክትሪክ አገልግሎት ሰራተኛ መሆናቸውን ማህበረሰቡ ማጣራትና ማንነታቸውን ማረጋገጥ ያስፈልጋል የተባለ ሲሆን አጠራጣሪ የሆኑ ነገሮችንም ሲመለከት ቴክኖሎጂው የፈጠራቸውን መንገዶች በመጠቀም ጥቆማ መስጠት እንደሚገባ ተነግሯል። መታወቂያውን ቼክ ማድረግ አለባቸው። የመቼ ነው ጊዜ ያለፈበት ከሆነ ማስተናገድ የለባቸው። እኛ ጊዜ ያለፈበትን መታወቂያ አንሰጥም። ስለዚህ ጊዜያዊ የዛሬ አስር አመት በቀን ሰራተኛ የወሰደውን መታወቂያ ዛሬ ይሰርቅበታል፣ ወንጀል ይሰራበታል። ስለዚህ መታወቂያው የታደሰ ነው ወይ ትክክለኛ ልብስ ለብሷል ወይ ለስራ መጥቷል ወይ የሚጠይቅን ጥያቄ ምንድን ነው? ራሱ ለምን መጣ ቤቴ የሚለውን በደንብ ማጣራት አለባቸው። የውስጥ የሰራተኞቻችን በኃላፊነት ቦታዎች ላይ ያሉ በተለያዩ ማዕከላት ሪጅኖች ላይ ያሉ ኃላፊዎች የሚፈጽሙት የስነ ምግባር ችግር ካለ ደግሞ በኢዩ አንቲ ኮራፕሽን የሚል አፕሊኬሽን አለ። እሱንም ከፕሌስቴር በማውረድ ቀጥታ ደህንነታቸው በተጠበቀ ሁኔታ ማንነታቸው መግለጽ ሳይጠበቅባቸው ማስረጃዎች ካሉ እነሱን አያይዘው እዚህ ላይ ተቋሙ ክትትል በማድረግ በስነ ምግባር ቢሮ በኩል ክትትል ተደርጎ ወይም በስነ ምግባር ባለሙያዎቻችን እጅግ በጣም ስነ ምግባር ያላቸው ናቸውእና ክትትል አድርገው ውጤት እያመጡ ስለሆነ በዛ መልኩ ውጤታማ ስራዎች እየታዩ ነው ያሉት። እዛ ላይ ጠንካራ ስራ እየተሰራ ስለሆነ ህብረተሰቡ ከምንም ስጋት በመላቀቅ በእነዚህ አፖች በመጠቀም ዘረፋን፣ የስነምግባር ችግርን ጥቆማ ማድረስ የሚችል መሆኑን ማሳሰብ ይፈልጋል። የኢትዮጵያ ፌዴራል ፖሊስ የመንግስትና የህዝብ ሀብት የሆኑ መሰረተ ልማቶች ጥበቃ ተጋድሎ እያደረገ በመሆኑ ለተቋሙ ምስጋና አቅርበዋል። የፌዴራል ፖሊስ፣ የአዲስ አበባ ፖሊስ እንዲሁም ደግሞ በየክፍለ ከተማው ያሉ ፖሊሶች በመንግስት የመሰረተ ልማት ላይ በሚፈጸሙ ዘረፋዎች ወይም ስርቆቶች ጥያቄዎችን ወይም የክስ አቤቱታ በምናቀርብበት ሰዓት ለሚሰጡን ፈጣን ምላሽ ከፍ ያለ ምስጋናይን ማቅረብ እፈልጋለሁ። ፌዴራል ፖሊስም ሁሌ ከጎናችን ነው። ይሄ ተጠናክሮ በጋራ ወንጀለኞችን ለመከላከል በአንድነት እንስራ። በጀግንነት መጠበቅ፣ በሰብዓዊነት ማገልገል የሚለውን የፖሊስ መሪ ቃል የኢትዮጵያ ፌዴራል ፖሊስ በተግባር እያስመሰከረ ይገኛል። ማህበራዊ ግዴታውንም እየተወጣ መቀጠሉ የሁል ጊዜ ተግባሩ ስለመሆኑም ተነግሯል። ተጨማሪ አለን። ተቋማት የተመሰረቱበትን አላማና መሪ ቃል ወደ ተግባር መለወጥ የአገልግሎት ተደራሽነታቸውን ከማስፋቱን በላይ በህዝብ ዘንድ ያለውን አመኔታ ከፍ ያደርጋል። የፌዴራል ፖሊስም ይህንን ተገንዝቧል። ጀግንነቱን በደሙ ቀለም እየጻፈ ሰብአዊ አገልግሎቱንም በተግባር እያስመሰከረ ይገኛል። ሰራዊታችን በተለያየ ቦታ ሲሰራ ማህበረሰቡን የሚያገለግልበት የተለያየ ምንትኖች አሉ። እኛ ደግሞ ፖሊሶች ሆነ የጤና ባለሙያዎች የሆነ ደግሞ በሚመለከተን ፕሮፌሽን ማህበረሰባችንን ማገልገል አለብን። በሰብአዊነት ማገልገል ከሚለው አንዱን ፓርት ዛሬ ሳትና ብለን እናስባለን። ህዝብን ማገልገል የተከበረ ተግባርና የጋራ ጥቅም ያለው ሴት ነው። እንዲህ እንደ ፖሊስ ሲታሰብ ደግሞ ብሔራዊ ጥቅሙ የጎላ ይሆናል። ከጥልቅ ሀገራዊ ፍቅር የሚመነጭ በመሆኑ እርካታው ጥልቅ ስሜት ይፈጥራል። ራሱን አሳልፎ የሚሰጠው ፖሊስ ከሌለው ላይ በመስጠትም የዜጎችን እውነተኛ ሌንታ መሆኑን አስመስክሯል። አንድ ሰው ባለሙያ ሲሆን ለታካሚው ሊሰጠው የሚችለው ነገር እውቀቱን ነው። እውቀቱን ሰጥቶ ሰብአዊነቱን ሰውቶ በእሱ ጫማ በማሰብ አገልግሎት ይሰጣል። ሰራዊት ደግሞ ለአንድ ሀገር የሚሰጠው ነፍሱን ነው። ነፍሱን አስይዞ ስለሆነ አገልግሎት የሚሰጠን እዚህ እኛ በሰላም መስራታችን በሰላም ማደራችን የእነሱ መስዋዕትነት ዋጋ የከፈለ ስለሆነ ከዛም ባሻገር ደግሞ ሰብአዊነትን መሰረት አድርጎ ሀገርን ጠብቆ አገልግሎት በአግባቡ እንዲሄድ አድርጎ በሰብአዊነት ደግሞ እርዳታ ለማድረግ ሲንቀሳቀሱ ይሄ ትልቅ ምርታ ስለሆነ እያደረጉት ያለው አገልግሎት ከሚሰጡት ሰርቪስ ተጨማሪ ነው። ፖሊስ ከሚያቀርበው ሙያዊ አገልግሎት አንዱ ሰላምና ደህንነትን ማስጠበቅ ነው። ሰብአዊ አገልግሎቱንም ማጣምሮ የያዘው ፖሊስ ለአቅመ ደካሞችና ለበጎ አድራጎት ተቋማት የሚቻለውን ድጋፍ በማድረግ ተጨባጭና የሚታይ ተግባር ይፈጽማል። ነብሳቸውን ሰጥተውን እኛን ሀገራችን ዳር ድንበር ጠብቀው ልክ ከዛም አልፎ ደግሞ ህክምናውንም እየረዱ ከሚያገኙት ሳንቲም ደግሞ ከሚያገኙት ገቢ ቀንሰው አገልግሎት መስጠት ደግሞ ይሄ ሰብአዊነትን የሚለካ አገልግሎት ስለሆነ በሜቄዶኒያ ቻሪቲ አሶሲዬሽን እንዲሁም ደግሞ ከዚህ ባሉ ህሙማን ስም ለማመስገን ወዳለ ፖሊስ የገባውን ቃል ጠብቆ መሪ ቃሉን አክብሮ ከራሱ ደሞዝ ቀንሶ በመለገስ ተስፋና እምነት በዜጎች እንዲያድር አድርጓል። ለዚህም ምስጋና ተችሯል። እሱ ከሚያገለግላቸው ተገልጋዮች ህክምና ከሚሰጣቸው ላይ ነው እንግዲህ ይህንን አገልግሎት ለመስጠት ሜቄዶኒያ በጎረጎስ ዛሬ የመጡት ማለት ነው። ስለዚህ ምንድነው እኛ ኢትዮጵያውያን እንግዲህ እንደ የሌለንም ቢሆን መስጠት፣ መርዳት ባህላችን። እንደዛ ስንረዳዳ ነው የሚያምርብን እና ይሄ ደግሞ እንትን እርዳታ ትልቅ ነው። ለአባላቱ ይህንን ፕሮግራም ላስተባበራችሁ፣ ለተሳተፋችሁ፣ ይሄ ነገር ስኬታማ እንዲሆን ላደረጋችሁ የፌዴራል ፖሊስ አባላት በሙሉ በመቄዶንያ በጎ አድራጎት ማህበር ስም በእግዚአብሔር ስም በጣም እጅግ አድርገን እናመሰግናለን። የሀገርን ሕልውና ለማጽናት ዜጎች ያለ ስጋት እንዲንቀሳቀሱ ለማስቻል ሲሉ የተሰጣቸውን ግዳጅ በጀግንነት እየተወጡ የአካል መጉደል ላስተናገዱ ጀግና የፖሊስ ሰራዊት አባላት በጀግኖች መካከል በተለያዩ ትምህርትና ስልጠናዎች እንዲበቁ በማድረግ የሕዝብ አገልጋይነታቸው እንዲቀጥል በትኩረት እየተሰራ ስለመሆኑ ተገለጸ። ማክቤል ጥዑማይ ሀገርን ለማጽናት የሚከፈለው ዋጋ የተለየ ክብር የሚያላብስ መሆኑን በመግለጽ በፈጸሙት ጀግንነትና የከፈሉት ዋጋ ግምት ያስገባ በተቋሙ በተለያየ የሙያ መስኮች እያሰለጠነ ብቁ ሙያተኞችን ለማፍራት በነበራቸው ስልጠና የተሻለ ልምድና ተሞክሮ ከማግኘት ባለፈ የመተባበርና የመደጋገብ ባህላቸውን ያሳደጉበት እንደነበረ ገልጸዋል። ስልጠናው ላይ በቃ ብለን ለመልኩ አሪፍ የሆነ ልምድ ነው ያገኘን እኛ አዲስ እንደመሆናችን መጠን ካብለን ነው የጀመርን። የጀመር ነው እንጂ ማረው በሚገባ ነው ስልጠናውን የወሰድነው። ከዛ ውጪ አንዱ ያወቀውን ላላወቀው እየተረዳዳን አሪፍ የሆነ ልምድ ይዘናል። የተሻለ እውቀት ነው ያገኘ። አሁንም ቢሆን ያለውን ነገር እኛ ያላወቅነው ለማወቅ፣ ያለው ደግሞ ያወቅነውን ለማሳወቅ ጉት ነበረን። አሪፍ ልምድ ነው ያገኘ። በእኛ በኩል ደግሞ ያለ ዘንድና በጣም አሪፍ ነው። በጋራችን አብረን ስንመጣም አብረን ስንወጣም እዛም ደግሞ ያለው አንዱ ሳክ አንዱ ደግሞ ለማስረዳት አንዱ ደግሞ እንትን ሲሆን አንዱ ለማሳየት በጣም ጥሩ ነበረ። በእኛ በኩል በስልጠናው ላይ የነበረን ጓዳይ ዝምድና ያው አንዱ ያልገባውን ከአንዱ እየተረዳዳን ያው በቲም አለ ተከፋፍለን፣ እንደ ቲም እንሰራለን። ከስልጠና በኋላም እንረዳዳለን፣ እንጠይቃለን። ከስልጠና በፊትም እንደዛ እና በሲሙሌተር ነበረ መጀመሪያ ምን ለማመድ የነበረ ማርሽ አጠቃቀም ፍሪ ሲሆን ፍሬን ነዳጅ እንዴት ነው የሚሰጥ? የሚባል ነው። በፊት አናውቅም ነበር፣ ግን አሁን በዛ በሲሙሌተር በጣም ሰልጥነን ወደዚህ ደረጃ በቅተናል ማለት ነው። የተለየ ፍቅር ስናሳይ ነበረ ሁላችንም፣ አንዱ ያጣውን ሙያ አንዱ ያገኛል። እንደዛ እያደረግን በጣም የተሻለ ውጤትን አስመዝግበናል ማለት ነው። ተቋሙ ስልጠና እንዲያገኙ እድልን ማመቻቸቱ ራሳቸውን ብቁ ሙያተኛ ከማድረግ ባለፈ በጀግኖች ማዕከል ለሚገኙ ሌሎች አመራርና አባላት ተስፋን የሚሰንቅ ተግባር ሲሆን በተሰጠው ስልጠና ውጤታማ ለመሆን የነበረው ተነሳሽነት የላቀ መሆኑን ተናግረዋል። ስልጠና ለማወቅ ያለው ተነሳሽነት በጣም አሪፍ ነው። ለምሳሌ አንድ ነገር በመጀመሪያም ሳጣቅ ለማግኘት ያ ነገር ለማወቅ ብዙ ጥረት የምታደርጉበት እንትን አለው ያህ ነገር ለማግኘት ብዙ እንትን መስዋዕትነት መክፈል ያስፈልጋል። ለምን ሙሉ በሙሉ ዝግጁ መሆን አለበት። ለምን ለኛም አዲስ ስለሆነ በጣም ደስተኛ ነበረው ለመቀበል ማለት ነው። ያ ስልጠና በማግኘት እራሱ በጣም ደስተኛ ነኝ። ይህ እንደ ኮምፒቲሽን ነበር የምናየው። ያ ማለት እንደ ውድድር እኔ ለወቅ እኔ ለወቅ እኔ ለወቅ የሻሚያ ነበር ትምህርቱ። አንድም ሰው ለማወቅ ወደ ኋላ ያለ የለም። ሁላችንም ለማወቅ ጉት ነበረን። አንዱ ያወቀውን ደግሞ ለአንዱ ለማሳወቅ ሁሉም በተነሳሽነት ነበር ሄደ ውድድር ነው የበልጥን የበልጥ ሁላችንም በፍጥነት ነው እስን ይዜ ነበር፣ እና ቆንጆ ነበር። በጣም ብዙ ሙያዎችን ተምሬያለሁ። መንጃ ፍቃድ ከዚህ በፊት አልነበረኝ። አሁን ላይ ግን በመስሪያ ቤቱ ያገኘሁት ትምህርት ብዙ ነገሮችን አስተምሮኛል። ብዙ ነገሮችንም አግኝቼበታለሁ። ማለት ቀደም ሲል የጀግኖች ማዕከል ባለመቋቋሙ በግዳጅ ጉዳት ለሚያጋጥማቸው የሰራዊት አባላት ከስራ ውጭ ማሰናበት የመጨረሻ ውሳኔ ነው ያሉ ሲሆን አሁን ግን የጀግኖች ማዕከል መገንባቱ በአካልም በስነ ልቦናም እንዲጠነክሩ ከማድረግ ባሻገር የተለያዩ የሙያ ባለቤት መሆን አስችሎናል። ይህም ሀገርን ለማጽናት ሲሉ መስዋዕትነት ለሚከፍሉ የሰራዊት አባላት ተስፋን የሚሰንቅ ተግባር መሆኑንም ተናግረዋል። ከዚህ በፊት ይህ የጀግንነት ማዕከል ምንም ስላልነበረም ማንም ሰው ሲጎዳም በየቦታው በየተቋሙ ይቀመጥ ነበረ። እንደውም በቦርድ ያወጡት ነበር። የጅግኔት ማዕከል በመሰራቱ እኛ በዚህ በማግባቱ በጣም እኛ ደስተኛ ነኝ። እኔ በጣም ደስተኛ ነኝ። ለምን ብዙ ነገር አይተናል። እዚህ ከገባን በኋላም ለማጋገም ደግሞ ትንሽ ችለናል። ለመራመድ ራሱ ችለናል። ለዚህ ተቋም ራሱ በጣም አመሰግናለሁ። ከዚህ በፊት እንደ ፌዴራል ደረጃ ማገገሚያ የለም ነበር ከዛም በፊት የተጎዱ ወንድሞቻችን እህቶቻችን አሉ ለነሱ ባይደርስም ከነሱ ወደዚህ ደሞ እኛ በተጎዳ ነው እንትን ለኛ ደርሶልናል። በደረሰንልንም ነገር ሙያና ዘርፎችን አምጥቶ ብዙ ሙያዎችን በልብስ ስፌት፣ በኮምፒውተር እና በመንጃ ፈቃድ እንዲሁም በተለያዩ ነገራቶች ብዙ ነገር አግኝተናል ማለት ነው። ተመራቂዎች አሽከርካሪነትን ጽንሰ ሐሳብ እና በዲስፕሊን ማሽከርከር በስልጠና ያገኙት እውቀት ሲሆን በቀጣይ የቀሰሙትን እውቀት በተመደቡበት የስራ ክፍል ተግባራዊ በማድረግ ተቋሙን ለማገልገል ቁርጠኛ ስለመሆናቸውም ተናግረዋል። እኔ በየትኛውም ቦታ ቢሆን በየትኛውም ነገር በተመደብኩበት ለመስራት ትልቅ ተስፋ ነው ያለኝ። በየትኛውም በመደብ እሰራለሁ። የትኛውንም ነገር ሰራለሁ። ለማም በየትኛውም ቦታ ገብቼ መስራት ትልቅ ጉጉት ነው ያለኝ። ቀጣይ የምሰራለው አሁንም ቢሆን ለመስራት ዝግጁ ነኝ። ወደዚህ ወደ ማገገሚያ ይሄ ማገገሚያ ተገንብቶና እንትን ተብሎ ማንኛውንም ቁስለኛ ለኛ አሳትፎ እዚህ ሲያመጣ ከዛ ከተጎዳውበት ነገር ራሴን አሻሽዬ የተገኘቻለሁ ማለት ነው። ለመዳንም ይህን ያክል እንትን ያልኩት አሁን ዛሬ ላይ ቁሜ ለመርገጥና ለመራመድ ወደዚህ ሙያ ገብቼ መንጃ ፈቃድም ተምሬ ሀገሬን ለማገልገል ዝግጁ ነኝ ማለት ነው። የኢትዮጵያ ፌዴራል ፖሊስ በዘመናዊ መልክ ገንብቶ በዘመናዊ የምርመራ መሳሪያዎች አደራጅቶ ባቋቋመው የፎረንሲክ ምርመራ ዲፓርትመንቱ የሳይንስና ቴክኖሎጂ እውቀትን የሚጠይቁ ዘመናዊ መሳሪያዎችን በማወቅና በመረዳት ማገልገል የሚችሉ በዘርፉ የሰለጠኑና የተማሩ አመራርና አባላትን እንደሚያስፈልጉ በመረዳት የፖሊስ መኮንኖች ለትምህርትና ስልጠና ወደ ህንድ መላኩን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገለጹ። ከዚህ በፊት በጸረ ሽብር በወንጀል ኢንቴሊጀንስና በአመራር ተደጋጋሚ ስልጠና እድሎች ለኢትዮጵያ ፖሊስ በመስጠት የሁልጊዜ አጋርነቷን ያሳየችው ህንድ በተጨማሪም በፎረንሲክ ምርመራና በሳይንስ ኢንቴሊጀንስ ተጨማሪ ስልጠና ስልጣናዎቹን ለመውሰድ የፖሊስ መኮንኖቹ ወደ ህንድ መሄዳቸው በኢትዮጵያና በህንድ መካከል ያለውን ግንኙነት የሚያጠናክር ስለመሆኑ ኮሚሽነር ጀነራሉ አመላክተዋል። በተጨማሪም እድሎችን እያሰፉና የሰራዊትን አቅም በማሳደግ የምርመራ ስራ የሰብአዊ መብትን ባከበረ መልኩ እንዲከወን እውቀት ያላቸው የፖሊስ መርማሪዎችን በብዛት ሰልጥነው በስራቸው የበለጠ ውጤታማ እንዲሆኑ እንሰራለን ሲሉ ኮሚሽነር ጀነራሉ የፖሊስ መኮንኖቹ የሽኝት መርሃ ግብር ላይ አስታውቀዋል። በኢትዮጵያ የህንድ አምባሳደር ሚስተር አኒል ኩማር በሽኝት ስረ ስርአቱ ላይ ተገኝተው ባደረጉት ንግግር በኢትዮጵያ እየመጣ ካለው ለውጥና ከአዲስ አበባ ከተማ እድገትና መስፋት ጋር ተያይዞ የህግ አስከባሪ አካላት ዘመኑን ዋጅተው የወንጀለኞችን ንቃተ ህሊና ቀድመው መገኘት እንደሚጠበቅባቸው ገልጸው ለዚህም ሀገራችን ትብብርና ድጋፏን ትቀጥላለች ብሏል። ዘገባው የሐዋርያው ጳውሎስ ነው። ክቡራን ተመልካቾቻችን ለዛሬ የያዝናቸው ፖሊሳዊ ዘገባዎች እነዚህን ይመስሉ ነበር። ብርቱካን አስናቀ ከዘገባዎቹ ጋር ብሬያችሁ ቆይቻለሁ። ቀሪ የፖሊስና ህብረተሰብ ዝግጅቶች ይቀጥላሉ። አብራችሁን ቆዩ። ሰላም። ሰላምና ደህንነት ለሁለንተናዊ ተጠቃሚነት